እንግዲህ ምቾት ድሎት ያለው አመጋገብ ብለን ነበረ፣ ግን አሁን ባለው ሁኔታ ደግሞ ሽሮ የሚበላ ሰው ሪህ ይዞታል፣ ወይም በሪህ እየታመመን ያለው እና እዚህ ላይም ደግሞ በተለይ ምን እንብላ ከእግር አውራጣት ጀምሮ ከዛ የመቀጣጠሚያ ያሌሎችንም የጉልበትንም፣ የክርንንም፣ ሌሎች የእጆችንም እያጠቃ ሊሄድ ይችላል እና የሪ በሽታ ማለት ይሄ ነው። ሪህ መታከም አለበት። ደግነቱ ራሱን የመጥፋት እድል አለው ሲመል አንዳንዴ አንድ ጊዜ መቶ በህይወት አንድ ጊዜ ብቻ ሊመጣ ይችላል። ጤና ይስጥልን። የላይፍ ሾ ተመልካቾች እንዴት ናችሁ? ዛሬ በአንድ ጉዳይ ወደ እናንተ መጥቻለሁ። ድሮ ድሮ የንጉሳውያን ህመም ነው ይባል ነበረ፣ ምክንያቱም ጥሬ ስጋ የሚያዘወትሩ ጥሩ ኑሮ የሚኖሩ ሰዎች፣ መጠጥም ያለበትን አካባቢ ያዘወትራል ህመሙ ይባል ነበረ። ዘንድሮ ግን ሰውም አቅምንም እየመረጥ አይደለም። ሽሮ የሚበሉ ሰዎች ራሱ ታመምን ተሰቃየን ሲሉ ይሰማል። እና ከዚህ ህመም ጋር ቆይታ እናደርጋለን የጋበዝኩላችሁ ዶክተር አለ። አብራችሁን ቆዩ፣ ሰብስክራይብ እያደረጋችሁ የላይፍ ሾ ቤተሰብ ሁኑ። ጥሩ ጊዜ ይሁንላችሁ። ዶክተር እዚህ ድረስ መጥተህ ጥያቄያችን ልትመልስ ስለሆነ በጣም አመሰግናለሁ። እስኪ እንተዋወቅ። ስለጋበዛችሁ እኔም አመሰግናለሁ። ኃይለማርያም አወቀ እባላለሁ። በመቅረጽ ጠቅላላ ሆስፒታል የውስጥ ደዌ ስፔሻሊስት ሐኪም ነኝ። አመሰግናለሁ በድጋሚ። ዛሬ እንግዲህ ቀደም ብዬ ለተመልካቾቼ እንደገለጽኩት በቀድሞ ጊዜ የንጉሳውያን ያላቸው ሰዎች ህመም ይባላል። ይህ ዛሬ ከአንተ ጋር ቆይታ የምናደርግበት ህመም እና ሪህ ነው። የዛሬ ትኩረታችን አብዛኛው እንግዲህ ሪህ ምን እንደሆነ ብዙዎቻችን ላናውቅ እንችላለን እና እስኪ ከምንነቱን ጀምር ጥሩ እንግዲህ ሪህ ንጉሳዊ መሆኑን አላውቅም ግን ምናልባትም ስም የወጣለትም እንደዛ ሊሆን ይችላል ምክንያቱም ሌሎቹ ብዙ በሽታዎች አሉ በተለይ ይሄ መገጣጠሚያ ችግር የሚያመጡ በአማርኛ ስም አናገኝላቸውም ሪህ ወይም ደግሞ በእንግሊዝኛው ጋውቲ አርትራይተስ ከውቲ ብለን የምንጠረው ነው እና እሱ ብቸኛው ስም ያለው ነው በአማርኛ። ምንድነው? ሪህ ስንል የሚጀምረው ዩሪካሲድ የምንለው ኬሚካል አለ በእንግሊዝኛው ማለት ነው። ያ ኬሚካል በሰውነታችን ውስጥ ይጠራቀማል። ሲጨምር መርፌ ነገር እንትኖችን ጠጣር ነገሮችን ይፈጥርና መገጣጠሚያ አካባቢ ያሉ ስስ የመገጣጠሚያ እንትን የሚቆጣጠሩትን ወይም ደግሞ ለስላሴን እንዲኖር በደንብ እንዲጣጠፍ የሚያደርገውን የመገጣጠሚያ አካል ክፍል ላይ ዛ ህዶ ያርፋል፣ ይጠራቀማል። ያኔ ቁስለት ያመጣን፣ ቁስለቱ እብጠት ይመጣል። ከዛ እብጠቱ ሰዎች እንዳይንቀሳቀሱ ህመም እንዲኖረው ያደርጋል። እና ሪህ ስንል በዋነኝነት ኬሚካሉ መብዛት እና ከኬሚካሉ መብዛት ተያይዞ የሚመጣ የመገጣጠሚያ ህመም ነው። ሁሉም የሪህ ኬሚካል የበዛበት ሰው ሁሉም ሪህ ኖረዋል ማለት አይደለም። የተወሰኑ ሰዎች ብቻ ናቸው፣ በጣም ትንሽ ሰዎች ናቸው ያን የመገጣጠሚያ ችግር ሊኖር የሚችለው ማለት ነው። ስለዚህ መኖር ኬሚካሉ መጨመሩ ብቻውን የመገጣጠሚያ እንትን አለ ቁስለት ወይም ደግሞ ሪህ አለ ብለን ማለት አንችልም። የሪሁ ግን የግድ ሲጨምር ነው የሚመጣ እና ሪህ ማለት የመገጣጠሚያ ቁስለት ማለት ነው። ያ የመገጣጠሚያ ቁስለት ደግሞ የሪህ ኬሚካል ወይም ደግሞ ዩሪካሲድ የሚባለው በመጨመር የመጣ ህመም ማለት ነው በአጭሩ ሲገለጽ። ሌሎች አሉ እሱን የሚመስሉ የተለያዩ የመገጣጠሚያ ችግሮች አሉ። በዋነኝነት ይሄኛው ግን ምንድን ነው የሚለየው? በጣም ብዙ ጊዜ አውራጣታችን ነው የእግር አውራጣት ነው ብዙ ጊዜ የሚያጠቀው ሲጀምር ማለት ነው ወዲያው ልክ እንደጀመረ በ12 ሰዓት ውስጥ ከፍተኛ ህመም ደረጃ ይደርሳል። ከዛ ወይ እየቀነሰ ይሄዳል ወይ ደግሞ ባለበት ይቆያል ማለት ነው። እና ከዛም ከእግር አውራ ጣት ጀምሮ ከዛ የመገጣጠሚያ ሌሎችንም የጉልበትንም የክርንንም ሌሎች እጆችንም እያጠቃል ይሄድ ይችላል። እና የሪህ በሽታ ማለት ይሄ ነው። በጣም ጥሩ ለምን የንጉሳውያን ህመም ሲባል ኖረ መሰለህ? ንጉሳውያን ያው ምቾት አደለ ድሎት ነው ያላቸው፣ ስጋ ያዘወትራሉ፣ መጠጥም አይጠፋም ተብሎ ነበር የሚታሰበው። እና የእነሱ ህመም ነው ይባል ነበር። አሁን ደግሞ ሽሮ የሚበላ ሰው ሪህ ይዞታል። ያው ከምግቡ ለውጥም ጋር ልናያይዘው እንችላለን። እዚህ ላይ ደግሞ ብታነሳል፣ እንግዲህ ለምን ሪህ መጣ? በዋነኝነት ሁለት እንትኖች ናቸው መንስኤዎች ናቸው የሚፈጠሩት። አንደኛው ከመጠን በላይ ሲበዛ ነው፣ ምርቱ ሲጨምር፣ የሪ ኬሚካሉ ዩሪክ አሲድ የምንለው ምርት ከመጠን በላይ ሲጨምር። አንድ ሁለተኛው ደግሞ ምርቱ ኖርማል ሆኖ ግን መውጣት አለበት ከሰውነታችን በኩላሊት በኩል። ስለዚህ የኩላሊት ችግር ኖሮ የመውጣት ችግር ሳይወጣ ሲቀር ሲጠራቀም፣ በእነዚህ በሁለቱ ምክንያት ነው የሪመጠ ሊጨምር የሚችለው ምርቱ ለምን ጨመረ? ብዙ የተለያዩ ከምግብ ጋር ያገናኛለ። በተለይ እነዚህ ቀይ ስጋ አሉ ሳልሞን አሳ፣ ብዙ ፒውሪንስ የሚባል ኬሚካል አለ። ማንኛውም ህዋስ ኖርማሊ የዘረመላ አለው ፕሮቲን አለው። ያ ፕሮቲን የመጨረሻ ተፈሽቶ ተፈሽቶ የመጨረሻ ከመወገዱ በፊት የሚመጣው ወደ ዩሪካሲር ነው። ስለዚህ ይህን አዘውትሮ የሚበላ ሰው ብዙ የሚበላ ሰው ሊጨምር ይችላል። ቁጥሩ አንድ። ሁለተኛ ደግሞ ሌላ በሽታ ካለ ለምሳሌ ደም ካንሰር ያለባቸው ሰዎች በጣም ቁጥሩ ሲጨምር፣ ይሄ ደግሞ በጣም ብዙ ተመርቶ ተመርቶ ያ ሲሞት ያ ይሄ ፒውሪን ወይም ደግሞ ወደ ሪክ አሲድ የሚቀየረውን ኬሚካል ይለቀዋል። ያም ከመጠን በላይ ይሆናል። ስለዚህ በእነዚህ ምክንያቶች ከመጠን በላይ ሆኖ ይመጣል። ወይም ደግሞ የኩላሊት ችግር ያለበት ሰው እንደፈለገ ያን ዩሪክ አሲድ የምንለውን ኬሚካል ማስወገድ አይችልም። የሆኑ አንዳንድ መድኃኒቶች አሉ ደግሞ ዩሪክ አሲድ በኩላሊት እንዳይወገድ የሚያደርጉ፣ እነሱንም የሚጠቀም ሰው እንዲሁ የህመሙ ተጠቂ ሊሆን ይችላል ማለት ነው። እና ለምን ንጉሳዊ ጋር እንግዲህ ስናያይዘው፣ ሎጂካሊ ስናያይዘው አልኮል አንደኛ ምርቱን ይጨምራል። በተለይ ሱጋር ያለባቸው አልኮሎች እነሱ ዩሪክ አሲድ ብዙ እንዲመረት ያደርጋል። ቀይ ስጋ እንዲመረት ያደርጋል። አሳ፣ እነዚህ በደንብ ዩሪክ አሲድ እንዲመረት ያደርጋል። ስለዚህ በበቂ ሁኔታ በኩላሊት ካልተወገደ ይጠራቀምና ቀጥ ብሎ ወደ መገጣጠሚያ ስስ አጥንቶች ይሄዳል። ይሄ ሽፋን የመገጣጠሚያ ሽፋኖች አሉ ስስ በጣም ን በደንብ እንዲጣጠፍ እንዲዘረጋ የሚያግዙ ክፍሎች ማለት ነው። ከነሱ ላይ ሄዶ ዲፖዚት ወይም ደግሞ ይጠራቀምና ቁስለት ይፈጥራል። ልክ እንደ መርፌ እንደ መርፌ ነው የሚፈጥረው። ያ ቁስለት ይፈጥራል ህመሙን ያመጣዋል ማለት ነው። ስለዚህ መንስኤው ወይ መብዛት ነው ምርቱ ወይ ደግሞ አለመወገድ ነው ችግሩ ማለት ነው። ስለዚህ ከነዚህ አንዱ ሲሆን ነው እንዲጠራቀም እና ዩሪክ አሲድ ሊበዛ የሚችለው ማለት ነው። ጥሩ ስለዚህ ምናልባት ከኩላሊት ህመም መም ጋር ቀጥታ ግንኙነት አለው ማለት ይቻላል ሪህም? ያው ሁሉንም ነው ላንል እንችላለን። የሪህ ያለባቸው ሰዎች የግዴን ኩላሊት ችግር አለባቸው ማለት አንችልም። የኩላሊት ያለባቸው ሰዎች ግን የሪህ ኬሚካሉ እንዲጠራቀም ያግዛል ሲል የተጠራቀሙ ሁሉም ደግሞ የሪህ በሽታ ያመጣል ማለት ግን አይደለም። የተወሰኑት ናቸው የሚመጡ፣ ግን የመገናኘት እንትን አላቸው። በጣም ጥሩ። አንዳንዴ ዩሪክ አሲድ ከሰውነታችን እንዳይወጣ የሚያደርጉ መድኃኒቶች አሉ። ምናልባት ማንሳት ከቻል ለየትኛው ህመም የምንወስዳቸው መድኃኒቶች ሆኑ? ብዙ ጊዜ ለደም ግፊት የምንጠቀማቸው መድኃኒቶች አሉ ዩሪክ አሲድ ሊጨምሩ የሚችሉ እነሱ ነው። ላይክ በሽንት መልክ እንዲወጣ የሚያደርጉ ኤችሲቲ ባጭሩ ውስጥ ስንጠራው ሃይድሮክሎሮታያዛይድ ሌሎቹ ዳይሬቲክስ የምንላቸው አሉ በእንግሊዘኛው በተለይ ግን ከደም ግፊት ጋር ያሉ መድኃኒቶች ናቸው እንደዚህ አይነት እንዲጨምር የሚያደርጉት የሪህ ህመም በተለይ በተለይ ሌሊት የባሰ ተጽዕኖ አለው ይባላል ምክንያት አለው እንዴ በእውነቱ ምክንያቱን ለማየት ሞክሬያለሁ አላገኘ ጸጥ ሲል ነው ማታ ላይ ነው ብዙ ጊዜ የሚብሰው ይባላል። እና ምናልባት እንግዲህ ስንንቀሳቀስ ቆይተን መንቱ ሲያርፍ ያኔ ፈሞቲል ማድረግ የመሰማት እና ቁስለች የመባባስ ሊኖር ይችላል። እንግዲህ ቀን ላይ ይሄ እንቅስቃሴው በደንብ ንተን ስለሚለው ሊያባብሰው ስለሚችል ማለት ነው። ከዛ ውጭ ሳይንቲፊክ የሆነ ሳይንሳዊ የሆነ ምክንያት አላገኘውለትም ሊኖር ይችላል። በእኔ እውቀት ግን አላገኘሁትም። ከጾታ አንጻር ደግሞ ለሪህ ወንዶች የተሻለ ተጋላጭነት አላቸው የሚል ነገር አየሁና፣ ለዚህስ ምክንያት አለ እንዲ እንግዲህ ተፈጥሮ አታዳላም። ጥሩ ነገሩ እኩል ነው። ምንድን ነው ይሄን ያልኩበት፣ ሪህ የሚባለው ወንድ ላይ ነው የሚበዛ ሶስት እጥፍ ሶስት ለአንድ ነው። በተቃራኒ ደግሞ ሮማቶይድ አርትራይትስ የሚባል ሌላ አለ። በጣም የተለመደ ህመም ነው። እሱም የመገጣጠሚያ ቁስለት የሚያመጣ እሱ ደግሞ ሴቶች ላይ ነው የሚበዛው። ስለዚህ ሮማቶይድ አርትራይቴስ ለሴቶች ሰጠው እኩል ተካፈል ነውእኩል ተካፈል ነዋ ማለት ነው። ግን እሱን ስናወራ ወንዶች ላይ ነው የሚበዛው። እድሜ ስናይ ከብዙ ጊዜ አርባ ዓመት ወይም ደግሞ ከሰላሳ እስከ ሃምሳ ዓመት ባለው የእድሜ ክልል ይመጣል። ሴቶች ላይ ደግሞ ይሄ ምንድን ነው? አማርኛውም ብዙ ጊዜ ሜኖፖዝ ሜኖፖዝ ነው። አማርኛው ማረጥ ነው። ማረጥ ግን ትንሽ አማርኛው ከበድ ይላል። ንስ የወር አባ ሲቆም ሊመጣ ይችላል። ሴቶች ላይ ለምንድን ነው? ኢስትሮጅን የሚባለው ሆርሞን ይሄ ሴቶች ላይ ያለው እሱ ይከላከላል። እንዳይበዛ ያደርጋል። መጠኑ ከመጠን በላይ እንዳይጨምር ያደርጋል። እንዲወጣም ያደርጋል። ያ ይከላከላል። የወራባ የሚቆምበት እድሜ ክል ስንገባ ግን ያም ኢስትሮጅን የምንለው ሆርሞን በጣም ይወርዳል። ስለዚህ ጥቅሙ ይቀንሳል፣ ዩሪክ አሲድ እንዳይመረት ወይም ደግሞ እንዳይጨምር የሚያደርግ አቅሙም ይቀንሳል ማለት ነው። ያኔ ለሪ ይጋለጣሉ እና በዚህ ምክንያት ናቸው ሴቶች ብዙ ጊዜ በሬ የማይጠቁት ማለት ነው። አይነቶች አሉ ይመስለኛል፣ በጣም በርከት ያሉ የሪህ አይነቶች አይደል? የሪህ አይነት አንድ አይነት ነው? ግን ምንድን ነው ይመሳሰላሉ። አሁን ሮማቶይድ አርትራይትስ የምንለው አማርኛው እንግዲህ ቅድም እንደተናገርኩት ነው። እሱም ጠዋት ላይ ነው በጣም የሚብሰው እም በቅዝቃዜ ነው የሚብሰው፣ ሴቶች ላይ ነው የሚጨምረው። ተመሳሳይ መሆን እድል አላቸው። አንድ ሌላ ደግሞ እሪን የሚመስል ሌላ ኬሚካል አለ፣ ከካልሽየም የሚመነጭ ካልሽየም ከሆነ ኬሚካል ጋር ተዳብረው የሚሰሩት ተመሳሳይ መርፌ የሚመስል ኬሚካል ይፈጥራል። እሱም አለ። ሌሎችም አሉ። ኢንፌክሽን አለ። እነዚህ በሙሉ ሪ ይመስላሉ። ከዛ ውጭ ግን ሪ ስንል በቃ አንድናንድ ዩሪክ አሲድ ይጨምራል። ያ ዩሪክ አሲድ መገጣጠሚያ ጡንቻ ላይ የመገጣጠሚያ አካላት ላይ ሄዶ ይጠራቀማል። ቁስለት ያነስ መሳል ይመጣል ነው። ግን መለየት ነዛ አንዳንድ ጊዜ ከባድ ስለሚሆን በተለይ ህመሙ ባለበት ጊዜ የሪ ኖርማል ነው የሚሆነው መጠኑ ስንለካው ወይ በታሪክ ወደ ኋላ ስንጠይቃቸው ሰዎች የሪ ነበረብኝ ቁጥሩ ይህን ያህል ነው ብሎ ይነግሩናል። ኖርማል ቁጥሩ እስከ ሰባት ነው ለወንድ ብዙ ጊዜ እስከ ስድስት ይባላል፣ ለወንድ እስከ ሰባት ነጥብ ሁለት ይባላል። ከዚህ በላይ ቁጥር ይኖራቸዋል ብዙ ጊዜ የሪ ታካሚ ሰዎች የሚታመሙ ሰዎች ማለት ነው። ከዛ ውጭ ግን በእለቱ እንደታመመ ስንለካው ግን አራትም አምስትም ሆኖ ነው የምናገኘው ስለዚህ ታሪካዊ ዳራቸውን ይዘን ነው ሪ ነው ብለን የምናክማቸው። ከዳኑ በኋላ ደግሞ እንደገና ስንለካው ነው ከፍ ያለ ይሆናል ማለት ነው ወደፊት ደን ወደኋላም እና ወደፊት ደን ነው ይሄ ሬ ነው የምንለው አንደኛው በምርመራ ከሆነ ማለት ነው። ከዛ ውጭ ግን በምናየው አይነተኛ የሆነ የግራ አውራጣትን መጀመሪያ እዛ ላይ ጀምሮ የመጣመም ከሆነ ሬ መሆን ድሉ ከፍተኛ ነው እና በዚህ እንትን ነው አያይዘን ሪህ ነው የምንለው እና አይነቱ አንድ አይነት ነው። በጣም ጥሩ። በዘር የመምጣት ነገር አለው አለው አለው ተብሎ ይታሰባል። የተለያዩ እንትኖች አሉ። የትኛው እንትን ግን ለሪህ ተጋላጭ ነው የሚለው ማወቅ ከባድ ነው። ለምሳሌ የዘር ምኖሯቸው የትኛው ሰው፣ ለምሳሌ አንዳንድ የካንሰሮች እናይና ይሄ ሰው ለዚህ ካንሰር ተጋላጭ ነው ብለን እንትን እንላለን። ወደ ሪህ ስንመጣ ግን ይሄ ሰው ለሪ ተጋላጭ ነው ማለት አንችልም። ከዛ ውጭ ግን በዘር የመያያዝ እንትን ግን አለው፣ ይሄ አዝማሚያ አለው። በጣም ጥሩ። አሁን አንድ ሰው ቤት ውስጥ እራሱን ትሪት ያደርጋል፣ እንደዚህ አይነት ነገር ሲከሰት፣ ይሄ ነገር እስከ ምንድን ነው ቤት ውስጥ ሕክምናው መቀጠል ያለበት? ያልታከመ ሪህስ መጨረሻው ምንድን ነው ማለት ይቻላል? አይ ጥሩ ጥያቄ ነው። አነሳሽው ምንድን ነው፣ ሪህ መታከም አለበት ደግነቱ በራሱም የመጥፋት እድል አለው። ሲማል አንዳንዴ አንድ ጊዜ መቶ በህይወት አንድ ጊዜ ብቻ ሊመጣ ይችላል። አንዳንድ ጊዜ ሊመላለስ ይችላል። የሚመላለስ አይነት ወይም ደግሞ መቶ ተሎ መሄድ መታቀማል። ምክንያቱም ይሄ ስስ ነው፣ የመገጣጠሚያ እንትናችን ሽፋኗ በጣም ስስ አጥንትናት የያዘችው እንግዲህ ዶሮምስ በላይ ኢትዮጵያዊ ስለሆን ዶሮ ስለምንወድ ጫፏን እንዴት እንደምንወዳት ያችን ለስላሳዋ ማለት ነው። ያችን ነው የሚያጠቃት። ስለዚህ ሲደጋገም ያ ትልቅ ቁስለት ይፈጥራል። ከዚያ ልክ ቸርኬ እንትን እንዳለ መኪና ነው የሚሆን። ገጭጭ ገጭጭ እያለ መንቀሳቀስ አይችልም፣ ያ መገጣጠሚያ ማለት ነው። አንድ ሁለተኛ ሪው በጣም እየተጠራቀመ ከሄደ ልክ ቶፋ ቶፋይለዋን በእንግሊዝኛው ይጠራቀማል። እና በጎን በጎን እብጠት ጣት ጣት የሚመስል ነገር ነው የሚያወጣው። ያኔ ሙሉ በሙሉ መንቀሳቀስ ያቅታቸው አሉ እንደዚህ ብዙ ሰዎች አሉ እዚህ ከደረሰ በኋላ ማከም ከባድ ነው የሚሆነው። መጀመሪያው ላይ ግን ማከም ግን ቀላል ነው ምክንያቱም ቁስለቱ እ ለስላሳውም የመገጣጠሚያ ክፍል ሳይጎዳት ከታከመ ደህና ነው የሚሆነ። ሁለቴ ሶስቴ በአመት ከተፈጠረ ግን ብን ዘላቂ መድኃኒት ነው መውሰድ ያለባቸው፣ እሪሁም በደንብ የሚያወርድ ማለት ነው። እንደዛ ከሆነ ችግር አይፈጠርም። ይህ መገጣጠሚያ ነው የሚጎዳ ሁለተኛ የሪው በመጠን በላይ እየጨመረ ካሄድም ደግሞ የኩላሊ ችግር ያመጣ። ስለዚህ ኩላሊ ስራ እንዳይሰራ ሊያደርግ ይችላል ማለት ነው። የኩላሊ ችግር ሪ ሊያመጣ ይችላል። የሪው መብዛት ደግሞ የኩላሊ ችግር ያመጣ። ስለዚህ አንድ ሰው መታከም ያለበት አንድ፣ የኩላሊ ጤንነቱን ለመጠበቅ፣ ሁለተኛ የጡንቻዎቹ ጤንነት እንደተጠበቀ ለማስከተል መከተል ያለበት። ካልታከመ ግን ያው እንደ ጊዜውን ጠብቆ የሚሄዱ እንትኖች አሉ። ያው ፕሮባብሊቲዎች አሉ። በህክምና ይህን ያህል ፐርሰንቱ እንደዚህ ያደርጋሉ፣ ይህን ያህል ፐርሰንቱ እንደዚህ ይሆናሉ እያለ ሁሌም ህክምና በዛ መንገድ ነው የሚሄደው እና የሪም እንደዛ ነው። ካልታከመ የተወሰነው ፐርሰንት አብዛኛውንትን የመገጣጠሚያው ችግር ግትር ማለት እንደፈለገ መታጠፍና መዘርጋት ማቃት፣ ከጎን ብጠት፣ ጉጠት ጉጠት ነገሮችን ማውጣት እያለ ኢቭን የእጅ መገጣጠሚያዎች ሁሉ እንዲጎዱ ያደርጋል። እና እኛ ምንመክረው መታከም አለበት። በአመት አንዴ ሁለት ከሆነ እና ሌላ ምንም ችግር ከሌለበት ኖርማል ለጊዜያዊ መድኃኒት ነው የምንሰጣቸው። ጊዜያዊ መድኃኒት ተሰጣቸዋል፣ ይደናሉ፣ ይቀጥላሉ። ከዛ ግን ያው ህክምናውን በኋላ እንመጣለን፣ የሚያስፈልጉ ህክምናዎችን ይሄ በተለይ ራሱ የሚያደርጋቸውን ታካሚው ሰው ወይም ታካሚው ሴትዮ ምታደርጋቸው መቀጠል ይኖርባቸው ማለት ነው። በጣም ጥሩ። አሁን ሪህ ሲባል እኔ የማስበው የአውራ ጣቶቻችን ወይም ጣቶቻችንን እግሮቻችን ነው የምናስበው። አሁን ደግሞ እጅንም ቢሆን ላይ የሚታይ ነገር አለው እያልከኝ ነው። እና ሪህ እጅንም ያጠቃል ማለት ይቻላል። በደንብ ነው የሚያጠቀው። በተለይ እነዚህ የመገጣጠሚያ እንትኖች አሉ። በጣም ከእኛም ጋር ይመጣሉ። በስልም በፎቶም አለን ታካሚዎቹ። ጉጠት ጉጠት ይሄ ምንድነው? ዶቃ ዶቃ ነው የሚመስሉ ከእጃቸው መገጣጠሚያ ጎን ጎን እንደ ዶቃ ነገር ነው ብጥ ብጥ ብጥ ይልና ልክ የወይን ፍሬም ምስል ብሎ ይወጣል እና ልክ እጃቸውን ማጠፍና መዘርጋት ያቅታቸዋል። እንደዚህ አይነት አሁን ሁለት ነበሩኝ አሁን በቅርቡ ራሱ መቅረስ ሆስፒታል። አንደኛው እንደው መጨረሻ ላይ በኩላሊት ችግር ነው የመጡት። አንደኛቸው እንኳ በመገጣጠሚያ ብቻ ነው እና ይሄ ከተጠቃ በኋላ መመለስ አንችልም። ግትር ካለ በኋላ መመለስግትር እና ብጦት በጣም ትን ብዙ ሆኖ ካደገ በኋላ ብዙ መመለስ ከባድ ነው የሚሆነው። አንድ ሰው በዚህ ተደጋጋሚ በተለይ በአመት ውስጥ ከተከሰተ ምን አይነት ህክምናዎች ነው የሚሰጡት? አያይዘንም ቀደም ብለን እንግዲህ ምቾት ድሎት ያለው አመጋገብ ብለን ነበረ። ግን አሁን ባለው ሁኔታ ደግሞ ሽሮ የሚበላ ሰው ሪህ ይዞታል ወይም በሪህ እየታመመን ያለው እና እዚህ ላይም ደግሞ በተለይ ምን እንብላ የሚለው ነው። ጥሩ ጥያቄ ነው። ስለ አመጋገብ ስንመጣ ማንኛውም ሰው እነዚህ የሚመከሩ እንትኖች አሉ። አሁን አሁን ጥሩ ነው። ኒትሪሽንም ዳትሻንም እየበዙ ነው እኛ ሀገር። ስለዚህ የተመጣጠነ ምግብ የሚባሉትን ማዘውተር የተሻለ ነው። ለማንኛውም ለሪህም ሆነ ለሌሎቹን መከላከል ማለት ነው። እሪ በልዩነትን ስንመጣ ግን እሪ ያለበት ሰው አልኮል ማቆም አለበት ብለን ነው የምንመክረው። መቀነስ የሚለው ከባድ ስለሆነ ማለት ነው። ጽሑፎችን ገብቶ ቢያይተ አንድ እንግሊዝኛ ማንበብ የሚችል ሰው ዲክሪዝ አልኮል ኮንሰምሽን ሊለው ይችላል። ዲክሪ ስለሆነ አንድ ሁለት ሶስት ልበል ይችላል እና እሱ አሻሚ ስለሆነ አልኮል አቁሙ ነው የምንለው። ቀይ ስጋ በተለይ የመጀመሪያው እንትን በደም እስከሚጠፋ ድረስ መቆም አለበት። ይሄ ፒውሪን ዩሪካሲድን ምንጭ ሊሆን ስለሚችል ማለት ነው። እነዚህ አሳ፣ ሲጋራ ማጨስ እነዚህ ሙሉ በሙሉ ሲጋራ ማጨስ እናልኮል ሙሉ በሙሉ እንከለክላለን። ቀይ ስጋውንም ደግሞ በደንብ እንቀንስ እንመክራለን ማለት ነው። ዋናው ህክምናው ይሄ ነው። እሪን የምንቀንስበት መድኃኒት ሁለት አሉ እነሱም አንደኛውም መጀመር አለበት ያ ሰው ያን መድኃኒት ሁሌም እንዲወሰድ ነው የሚመከረው። መቼ ቁስለት ያለበት ሰው ቁስለቱን ከታከመ ከሁለት ከአራት ሳምንት በኋላ ወደው ቢጀመር ይባባሳል ተብሎ ስለሚታሰብ፣ ቁስለት የሌለበት ሰውና ቅድም የዘረዘርኳቸውን መስፈርቶች የሚያሟላ ከሆነ ግን ወደው ይጀመርላቸዋል። ዘን በክትትል እናያቸዋለን። ሪው ደህና ከሆነ በዓመት አንድ ጊዜ ቼክ ይደረጋል፣ ክትትል ይደረግለታል ማለት ነው። ህክምና ስናስብ ይሄ ነው ብዙ እንደ ሌሎቹ ባይዘ ብዙ ከባድና ና ውስብስብ የምንለው ህመም አይደለም። ቀይ ስጋን ግን ስናነሳ ቀይ ስጋ ያው ጥሬው ሲበላ ነው ወይስ በወጥ መልኩም እንደዛው ነው? ተመሳሳይ ውጤት ነው ያለው፣ ተመሳሳይ ነው። ምንድን ነው ዋናው፣ ፕሮቲን ነው። ፕሮቲን አለው ብዙ። ያ ፕሮቲን ወደ ፒውሪን እንትን ተብሎ ይሄ ምንድነው? ተረፈ ምርት የፋክተሪ ተረፈ ምርት ማለት ነው። የሆነ ቀለም ምርት ተረፈ ምርት ይኖረዋል። የምግብም የህዋሳታችንም የመጨረሻው ተረፈ ምርት ፒውሪን ነው። ፒውሪን የሚባለው ኬሚካል ደግሞ ዩሪክ አሲድ ይፈጠራል ማለት ነው። ስለዚህ ዩሪክ አሲድ እንዳይበዛ ነው የምንቀንሰው። ሌሎቹ አትክልቱ፣ ሌሎቹ ምግቦች ፕሮቲናቸው ዝቅ ያለ ስለሆነ የፒውሪን ተረፈ ምርታቸውን ዝቅ ያለ ነው የሚሆን። ዩሪክ ምን የመፍጠር አቅሙ ዝቅ ያለ ስለሆነ ነው። እና ጥሬም ሆነ በስሎ ፕሮቲኑ ስላለ መጨመሩ አይቀርም። እስኪ በመጨረሻ ዶክተር ከሪህ ጋር ተያይዞ ያላነሳዋቸው ነገሮች ካሉና ህብረተሰቡ ቢያውቀው የምትለውን በዚህ አጋጣሚ አንሳልንና የዛሬው አጠር ያለ ቆይታ ነው የሚሆነው። ጥሩ ቆንጆ ነው። ብዙዎችን አንስተናቸውን ሪ ስንል ሪ ምንድን ነው? ሪ የሚያመጡት ከሚያመጡት ይልቅ ደግሞ ማህበረሰቡ እንዲያውቅ የምንፈልገው ሪን የሚያባበሱት ነገሮች ምንድን ናቸው የሚለውን ትኩረት እንዲያደርግ ነው እኛ የምንፈልገው። ከዛ እነሱን ካወቀ በኋላ ሪ ከተነሳ ህክምና አለው ተሎ መታከም ጠቃሚ ነው የሚለው እነዚህ ሶስት ነገሮችን ትኩረት እንዲያደርግ ነው የምንፈልገው። አንድ ለሪ የሚያጋልጡ ወይም ደግሞ የሪን ችግር የሚያባብሱ ቅድም ያወራ ነው። አንደኛው አልኮል ነው። ሲጋር አለ። ቀይ ስጋ አለ። አሳ፣ እነዚህ የተለያዩ የአሳ ዝርያዎች አሉ። አክቹዋሊ እኛ ሀገር ያሉትን ብዙ እውቀቱ ስለሌለኝ አላውቃቸውም። እነዚህ ለሪ የሚያጋልጡ የአሳ መትኖች አሉ። እነዚህን ትኩረት አድርጎ መተው እና ራሱ መጠበቅ ይኖርባቸዋል ነው ማህበረሰቡ ማወቅ አለበት ብዬ ማሰቡ አንደኛ። ሌላው ከተነሳ ግን ህክምና ስለሚያስፈልገው በቀላሉ መታከም ስለሚችል መታከም እንዳለባቸው በቀላል መድኃኒቶች እንደሚታከም የመጀመሪያው ዙር ከሆነ አንድ ጊዜ ብቻ ታክሞ እዛ በኋላ በክትትል ብቻ ዝም ብለን እንደምናየው ከሁለቴና እዚያ በላይ ከሆነ ግን ሁሌም በቀን ቢያንስ አንድ ጊዜ የሚወሰድ መድኃኒት መውሰድ እንዳለባቸው ያ ደግሞ የመገጣጠሚያቸውን ጤና ከመጠበቅ እና የጉላይት ጤናቸውን ከመጠበቅ አንፃር ስለሆነ የምንጀምረው እሱን ትኩረት መደረግ እንዳለበት ማህበረሰቡ እንዲያውቅ እንፈልጋለሁ። ሌላው ሁሉም የመገጣጠሚያ ችግር ሪህ ነው ማለት ግን አይደለም። ዝም ብሎ ቁርጥማቱ ሁሉ ሪህ ነው ማለት አንችልም። ሪህ ቢያንስ በሆነ ሰዓት የጨመረ መሆን አለበት ግን እንደታመሙ ቁጥረቱን እንደወጣ ግን የዩሪክ አሲዱ ቁጥር ኖርማል እንደሚሆን፣ አንዳንድ ጊዜ አሁን ይመጡና ታሞ እንዴ ዶክተር፣ ቁጥር እኮ ኖርማል ነው ይላሉ። ይኸው አምስት ነው አሁን ያው ቁጥሩን አንብበው፣ አሁን ጥሩ ነው ሄልዝ ሊትሬሳችን በምንፈልገው መጠን ባይሆንም፣ ግን አሁን ጥሩ ነው የጨመረ ስለሆነ ሰው ሰው ቁጥሩን አንብበው ይመጣና ያው በኖርማል ውስጥ ነው ያለ፣ ግን ታመምኩ፣ ስለዚህ ሌላ ነው ይላሉ ግን እሱን የምናውቀው ህመሙ ከዳነ በኋላ ወይ ደግሞ ከህመሙ በፊት ከህመሙ በኋላ ያለው ቁጥር ነው ር ትኩረት ተደርጎ ሊሰጠው የሚገባ የሚለውን መያዝ። ከሪውጭ ሪን የሚመስሉ ብዙ ህመሞች አሉ። በተለይ ሴቶቹ ላይ የሚበዛው ሮማቴድ አርትራይትስ የምንለው ነው። እሱ ህክምናው ሌላ ነው። ረጅም ጊዜ የሚወሰድ ነው። ግን ጉዳት በማምጣትም ያነኛው ከፍ ያለ ነው። ይሄኛው ጉዳት የማምጣት እድሉ ጊዜ ይሰጣል። ብዙ ጊዜ ከእግር ላይ ነው። እጅ ላይ ብዙ ጊዜ አይመጣም፣ ከመጣም ያው እጅ ስራ ያስቆማል። ይህን ልዩነት፣ ይህን ትኩረት አድርጎ ማወቅ እንዲያውቁ ማህበረሰብ ጥሩ ነው ብዬ አምናል። ነው ይሄ ነው እንግዲህ ስለዚህ ስናወራ ምናነሳ እውነት ነው በጣም አመሰግናለሁ ከሞላ ጎደል አጠር ያለ ቆይታ ነው ዛሬ ያደረግነው እዚህ ድረስ መጥተህ ግን ይህን የመሰለ ቆይታ ስላደረግን በድጋሚ በጣም አመሰግናለሁ ዶክተር እኔም ስለጋብዛቸውኝ እድሉን ስላገኘሁ በጣም አመሰግናለሁ መልካም ቀን የዛሬው የላይፍ ሾው ፕሮግራም ይህን ይመስል ነበረ። ጠቃሚ መረጃዎችን ከዶክተር ጋር እንዳገኛችሁ ተስፋ አደርጋለሁ። ላይፍ ሾውን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ሌላ ፕሮግራም፣ ሌላ እንግዳ ይዤላችሁ ቀርባለሁ። የዛሬው በዚሁ ተጠናቋል። ጤና